በቄለም ወለጋ ዞን ባለፉት ዓመታት በነበረው የፀጥታ ችግር በዞኑ የማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ተጽዕኖ ፈጥሮ ቆይቷል። አሁን ላይ በዞኑ ሰላማዊ ሁኔታ መፈጠሩን ተከትሎ ትኩረታቸውን የልማት ስራዎች ላይ ማድረጋቸውን በዞኑ የሰዲ ጨንቃ ወረዳ ነዋሪዎች ተናግረዋል። ስለ ሰላማችን ሁኔታ ለመናገር በእውነቱ አሁን ምንም አይነት ጥርጥር የለንም። አሁን ጥሩ ሰላማዊ ሁኔታ አለን። አኩማ ፋ በወረዳችን አሁን ላይ በሰላም እየሰራን ነው። ከህብረተሰቡ ጋር በሰላም ውለን እንገባለን። አሁን በጣም ሰላም ነው። በወረዳችን አሁን ላይ ከጸጥታ ችግር ጋር የተያዘ መስተጓጎል የለም። የልማት ፕሮጀክቶች፣ የግል ስራ፣ ንግድና ግብርና በጸጥታ ችግር አይስተጓጎልም። በአሁኑ ወቅት ህብረተሰቡ ከመንግስት ጋር በመሆን ባደረገው ትብብር የተረጋገጠውን ሰላም በመጠቀም የተለያዩ የልማት ስራዎችን እያከናወኑ ይገኛሉ። ለወደፊቱም ዘላቂ ሰላም በዞኑ እንዲኖር የበኩላቸውን አስተዋጽኦ ለማድረግ ዝግጁ መሆናቸውን ነው የሰዲ ጨንቃ ወረዳ ነዋሪዎች የገለጹት። ለወደፊቱም ይህ ሰላም እንደሚቀጥል ተስፋ አለኝ። እኛም ትናንት ከትናንት ወዲያ ስንወጣ የነበረውን ኃላፊነት እንወጣለን። ሰላማችንን ከመጠበቅ ወደኋላ የሚመልሰን ነገር የለም። ከወረዳው የብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ ሱጳ ከበደ እንደገለጹት ማህበረሰቡና በመንግስት ቅንጅት የተገኘውን ሰላም ተከትሎ የህብረተሰቡን ተጠቃሚነት የሚያረጋግጡ የልማት ስራዎች እየተሰሩ ነው ብለዋል። ሀዋሲ አንቻ ሁጂሚ ሶማቲን ሁጂወወል ይገላቲኒ የወረዳው ህብረተሰብ የልማት ስራዎችን እያከናወነ ነው የሚገኘው። አጠቃላይ እንቅስቃሴው ጥሩ ነው። ኢኮኖሚያዊ እንቅስቃሴውም ተሻሽሏል። በርካታ የመሰረተ ልማት ግንባታዎችም እየተከናወኑ ነው የሚገኘው ይህ ማህበረሰቡ የሰላሙ ዘብ ሆኖ ያመጣው ውጤት ነው። የቄለም ወለጋ ዞን የአስተዳደርና ጸጥታ ጽፈት ቤት ኃላፊ አቶ ተሰማዋሪው ዘላቂ ሰላም እንዲሰፍን በተሰራው ሥራ ህብረተሰቡ ማህበራዊና ኢኮኖሚያዊ ስራዎቹን በአግባቡ እያከናወነ እንደሚገኝ ተናግረዋል። ህብረተሰባችን በሰላም ወጥቶ እየገባ ነው። በዞኑ በሚገኙ አስራ ሁለት ወረዳዎች ሰላምን የማረጋገጥ ስራ ተሰርቷል። አሁን ላይ ጤናና ትምህርትን ጨምሮ ሁሉም ማህበራዊ አገልግሎቶች በአግባቡ እየተሰጡ ነው። አሁን ህብረተሰቡ የሰላም ምንነት ገብቶታል። ሰላም